ነፍሰ ጡሯን እናት ጭኖ ጭቃ ውስጥ የገባው አምቡላንስን ለማውጣት የታገለው ሹፌር አሁንም ጸጸቱ አለቀቀኝም ይላል። በማህበራዊ ሚዲያ መድረኮች ላይ መነጋገሪያ የሆነው በደቡብ ኢትዮጵያ ክልል ጎፋ ዞን ምጥ ላይ የነበረች እናትን ጤና ጣቢያ ለማድረስ ዋጋ የከፈለው የአምቡላንስ ሹፌር አሰላሙ አሌይኩም ረህመቱላሁ በረካቱ። እንደምናላችሁ ውድና የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ቪዲዮውን ላይክና ሼር እያደረጋችሁ አዳዲሶችን ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ሀብታሙ ደርጉ የተባለው ወጣት በጎፋ ዞን መሎ ጋዳ ወረዳ ለሁለት ዓመታት የአምቡላንስ ሹፌር ሆኖ ሠርቷል። ባለፉት ዓመታት በስራው ላይ ካጋጠሙት ክስተቶች እጅጉን አሳዛኙ ባለፈው ሳምንት ቅዳሜ ጥቅምት አንድ 2018 ያጋጠመው እንደሆነ ይናገራል። አሁንም ድረስ ሳስታውሰው አለቅሳለሁ ይላል። ሀብታሙ ለቢቢሲ እንደተናገረው፣ ወደ የጤና ተቋም መወሰድ ያለባትን ምጥ ላይ ያለች እናት በተቻለ ፍጥነት እንዲያደርስ የተነገረው ስምንት ሰዓት አካባቢ ነበር። ምጥ ላይ ወዳለችው ሴት ቤት ለመድረስ በአስቸጋሪው የመሎ ጋዳ የገጠር መንገድ 81 ኪሎሜትር ተጉዟል። ወደ መኖሪያ ቤቱ የደረሰው አመሻሽ ላይ ነበር። ምጥ ላይ ያለችውን እናት፣ ባለቤቷን እና የጤና ባለሙያዎችን ጭኖ ወደ ጤና ተቋሙ ጉዞውን ጀመረ። ጥቂት እንደተጓዙ ግን አምቡላንሱ በጭቃ መያዙን ሀብታሙ ይናገራል ትንሽ እንደተጓዝኩ አምቡላንሱ ጭቃ ውስጥ ተቀረቀረ አእምሮዬ ውስጥ ምጥ ላይ ያለችው እናት አለች ከመኪናው ወርጄ ከስር ያለውን ጭቃ እየዛኩ ማውጣት ጀመርኩ ይላል አምቡላንሱን ከጭቃ ለማውጣት የተደረገው ጥረት ግን የሚፈለገውን ውጤት አላስገኘም ሌሊት ስለነበር አምቡላንሱ ውስጥ ከተሳፈሩት ሰዎች ውጭ ሊያግዝ የሚችል ሰው ማግኘት አልተቻለም። ሌላ ሰው ካለ ብዬ የአምቡላንሱን ሳይረን ሳስጮህ ነበር። አካባቢው ጫካ ስለሆነ ማንም በአቅራቢያ አልነበረም፣ በማለት ያደረገውን ጥረት ይናገራል። መኪናውን ከጭቃ አውጥቶ ምጥ ላይ ያለችውን እናት ወደ ጤና ተቋም ለማድረስ በሌሊቱ ጨለማ ውስጥ ለሰዓታት ለፍቷል። ሁኔታው ግን ተስፋ አስቆርጦት ነበር። ጭቃው ውስጥ እንዳለን ምጥ ላይ ያለችውን እናት አምቡላንሱ ውስጥ ወለደች። ነርሷ ረታት እዛው ተገላገለች ይላል። በሚያሳዝን ሁኔታ ግን የተወለደው ጨቅላ በሕይወት አልነበረም። ሌሊት ስምንት ሰዓት አካባቢ ይህ ሲፈጠር ሀብታሙ ተስፋ መቁረጥ ውስጥ ገብቶ ነበር። አምቡላንሱን ከጭቃ ማውጣት አለመቻሉና የተወለደው ልጅ ሞት የተደራረቡበት ሀብታሙ መኪናው ፊት ለፊት ጭቃ ውስጥ ቁጭ ብሎ አለቀሰ። በማንኛውም መንገድ ወደ ሆስፒታል ለማድረስ እያሰብኩ ነበር፣ ግን አልቻልኩም። ሕፃኑ ሲሞት ስሜቴን መቆጣጠር አልቻልኩም፣ አለቀስኩ ሲል የተሰማውን ያስታውሳል። በዚህ መልኩ ሌሊቱን ጭቃ ውስጥ ካሳለፍ በኋላ ንጋት ላይ ላለቃው ደውሎ የተፈጠረውን ሪፖርት አደረገ። ጠዋት ላይ ሌላ አምቡላንስ መጥቶ ወላዷ እናት ወደ ሳውላ ሆስፒታል መወሰዷን ተናግሯል። ይህ ክስተት ከተፈጠረ ከሳምንት በኋላ እንኳን አሁንም ሲያስታውሰው እምባው እንደሚመጣ ይናገራል። ይህ ሁሉ የተፈጠረው በአካባቢው ባለው የመንገድ ችግር ምክንያት መሆኑን ይገልጻል። መንገዱ የተሰራው ከዓመታት በፊት ነው። መንገድ ነው ለማለት እንኳን ያስቸግራል። በጣም ከባድ ነው። መንገዱ ጥሩ ቢሆን ኖሮ እንደዚህ አይነቱ ነገር አይፈጠርም ነበር ይላል፣ ጸጸት በሞላው ድምጽ። በአካባቢው የነበረ አንድ ሞተረኛ ሌሊቱን ሙሉ አምቡላንሱን ከገባበት ጭቃ ለማውጣት ሲጥር የነበረው ሀብታሙ ፎቶ አንስቶታል። አምቡላንሱ ፊት ለፊት ቁጭ ብሎ ሲያለክስ የሚያሳየው ፎቶ ማኅበራዊ ሚዲያ ገጾች ላይ ከተለቀቀ በኋላ ምጥ ላይ ያለችውን እናት ህይወት ለማትረፍ ያደረገው ጥረት አድናቆትን አስችሮታል። ሀብታሙ ግን አሁንም ቢሆን በአምቡላንሱ ጭቃ ውስጥ መግባት ምክንያት የተፈጠረው የጨቅላ ሕፃን ሞት እና የወላዷ እናት ስቃይ ካስከተለበት ጸጸት አልተላቀቀም። ለአሁን ያለን ዘገባ ይሄን ይመስላል። ቪዲዮውን ላይክ እና ሼር እያደረጋችሁ አዳዲሶችም ሰብስክራይብ በማድረግ ዘወትር የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ይሆናል።